ከፈለክ እግዚአብሔርን ፍራ ይላል አባ ግርማ። እናንተ ደግሞ ትናንትና ማለት ነው፣ ማነው እንደኔ ብሩኬ ሲቀጣ አላይም ብሎ ስልክን ቁጭ አድርጎ ወደ ሌላ ቦታ የሄደ ማለት ነው። እግዚአብሔር ትናንትና፣ ግን ጨረቃ ፋሚሊ የት ሄዳችሁ ነው? የት ሄዳችሁ ነው? በእርግጥ እኔ ስልኬን ዝም ብዬ ከፍቼው ነው የተኛሁት። በቃ እሱ ሲቀጣ ስልኬን ቁጭ አድርጌው ሳይለንት አድርጌው ገባሁኝ። ከዛ ታኛ ሆኝ እና በእርግጥ ያው ቅጣቱ ያን ያህል ከባድ የሚባል ቅጣት እኔ የፈራሁት ምን እንደነበር ታውቃላችሁ ፀጉሩን ሊያስቆርጡታል ብዬ ነበረ ዴዚና አሌክስ ጸጉሩን ሊያስቆርጡት ነው ብዬ ማለት ነው በጣም እንትን ብዬ ነበር ቅጣቱ ቀላል ነው ያን ያህል ከባድ አደለም እንዴ እንደዛ ያሰባችሁታል? ሱሪውን እጅና ጃ ሱሪያቸውን እጅና ጃቸው ላይ አድርገው ወደ ላይ እንደዚህ ሲሉት እኮ የተዘቀዘቁ ነው የሚመስሉት። እንደው ቀለል አድርገው ነው እንጂ ቅጣት የሚቀጧቸው። የምር ትላንትናማ በስማ እንደው ልቤ ድንግጥ ድንግጥ አልኳቸው። እንደው ድው ድው ድው እንዳለ ብቻ መጨረሻው ምን እንደሆነ አላቅም። ለትንሽ ነው እኮ ደግሞ ለትንሽ ለትንሽ ያው አንዳንዴ ብሩኬ ላይቭ ሲገባ የማይናገርበት ምክንያት ምን መሰላቸው? ቶሎ ቶሎ አይገባም። በሳምንት አንድ ቀን ለሚገባው ነገር ቢናገር ጥሩ ነበር። ግዴታ ጊፍት መስጠት አለ፣ ወይም ደግሞ ጊፍት መደራረግ አይደለም። ታፕታፕ በራሱ ትልቅ ቫሌ ስላለው መጀመሪያ ለፋሚሊዎቹ። አንተ ቲክቶከር አይደለም ዩቱበር ነህ። ስለዚህ ብዙ ሰው ላያውቀ ይችላል። አሌክስ እንኳን ትላንትና ብሩክ ዩቱበርና እንዴ እያለ ነበር። ለዘውም ፍቅር ናቸው። ለዘውም እንዳይን ብሌንን ምንሳሳላቸው ዩቱበሮች ናቸው። ለዘውስ እንደው ዝም ብሎ መሰላቸው። ዝም ብሎስ ዩቱበር ናቸው። ወርቅ የሆኑ ዩቱበሮች ናቸው። ከዩቱበሩ ሁሉ የተለዩ ምርጦች ናቸው። አሌክስ ምናልባት እንደው ቢደርስ ይሄ ቪዲዮ ለነገሩ ቤት ይደርሳል። ዩቱበር አይደለም ገና መጀመራቸው ነው መሰለኝ። ሰብስክራይብ አድርጉን እያሉ ነበር ትላንትና። ሰብስክራይብ አድርጓቸው። ደዚና አሌክስንም ልክ እንደ ሀይሚና እንደ ብሩኬ ወደፊት ጥሩ ደረጃ ትደርሱ ይሆናል እና ብሰሩ አይከፋም። ሰብስክራይብ የምናረጋችኋለን። በርቱ። ሁለት ቆንጅዬዎች አሌክስና ደዚን ቆንጆ ናቸው እኮ እናም አላችኋለሁ። ትናንትና ብሩኬ ሲቀጣ አላይም ብዬ ገብቼ ጠቅራል በዛው እንቅርፍ ውስድ ያደርገኝ ጠዋት ስነሳ ስልኬ ሌላ ቤት። ሌሊት ስንት መሰላችሁ? አራት ከአርባ አንድ አካባቢ ነው እንትን ያልኩት አራት ሰዓት ከአርባ አንድ ከሌሊቱ ማለት ነው። በዚህ አስር ሰዓት ከአርባ አንድ አካባቢ ነው የነቃሁትና ሳይው ስልኬ ሌላ ቤት ነው ወይ ብዬ ወጥቼ ዘግቼ ተኛ ሁላችኋለሁ። እናማ ብቡዬ ዛሬ ከባድ መልእክት ሼር አድርጓል። ብዙ ጊዜ ያገኘዋለሁ አባ ገብረ ኪዳን ምናልባት እሳቸውም ላይሆን ይችላሉ የአባ ገብረ ኪዳንን ንግግር በጣም ብሶ ሼር ያደርጋቸዋል እና በጣም ብሶ እያወረደ ፖስት ያደርጋቸዋል እንግዲህ እሳቸው ይሆኑ ወይም ደግሞ ሌላ ሳይሆን ፖስት ያደርጋቸው ባላቅም ነገር ግን ቡቡዬ ሪፖስት አድርጎ ሳየው አይ ቡቡዬ አልኩኝ በቃ የአባ ገብረ ኪዳን የእውነት ልጅ ነህ አልኩኝ ማለት ብዙ ጊዜ በቃ እሳቸው ቤት አላጦውም እና መታደል ነው። የእውነት ማለት ነው ቡቡዬ እምነቱ ላይ ያለው ነገር በጣም በጣም በጣም ጎበዝ ነው። አስባችሁታል። ማለት የሆነ እንደዚህ መንፈሳዊ ነገሮችን መከታተል ጥሩ ነው ለህይወታችን፣ ህይወታችን ቀና ነው የሚሆነው ብንከተል ማለት ነው። አንዳንድ ሙስሊሞችም ከሆናችሁ አባቶቻችሁን ተከተሉ። መጀመሪያ ህይወት ይበልጣል፣ ነፍስ ይበልጣል። እውነት ለመናገር ህይወት ይበልጣል። ብር ሩጫ፣ ሄይ፣ ቲክቶክ ቲክቶክም፣ ዩቲዩብም፣ ሁሉም ከዛ በኋላ ቢሆን ነው ደስ የሚለው። እውነት ቤተሰቦች፣ እህቶቼ፣ እኔ አንዳንዴ ማለት ነው በፊት እውነቴን ነው የምላችሁ ቁጭ ብዬ ቲክቶክ ላይ አፈጣለሁ አፈጣለሁ፣ ማታ በቃ አይኔ ድብዝዝ እስከሚል ድረስ ቲክቶክ ላይ አፈጣለሁ። ጸሎት የለ፣ አባቶችን ማዳመጥ የለ። ኋላስ እዛው ቲክቶክ ላይ፣ እዛው ላይቭ ላይ፣ እዛው ዩቲዩብ ላይ ወሬ ብቻ በቃ ወሬ ብቻ ሲሆን ሃይማኖታችንን እልም አድርገን እንረሰዋለን። ከዛ ግን ህይወታችን ምስቅልቅልቅልቅል ስል ደግሞ ዞረነኛኑ እኛን ግራ ይገባናል። ምንድን ነው ብለን ጥያቄ ውስጥ እንገባለን። ግን እኛስ ምን አድርገናል? ፈጣሪ ህይወታችን እንዲስተካከልና እንዲረዳን እኛስ ምን አድርገናል የሚለውን ነገር አስበን አናውቅም። ዘለን ቲክቶክ ነው፣ ጸሎት የለም። ቢያንስ ሰው የሚከተለውን ሰው ነው የሚሆነው። ገባችሁ? በተወሰነ መልኩ የምትከተሉትን ሰው ነው እና ቡቡዬን አባ ገብረ ኪዳን ልጅ ነው። በጣም የሚያዳምጣቸው ፖስት የሚያደርጋቸው በብዙ ጊዜ አባ ገብረ ኪዳን እና አባ ገብረ ኪዳን በጣም ቀሳቸውን ስለተከተልክ ነው፣ ጎበዝ፣ ጀግና የሆንከው፣ አንበሳ የሆንከው ኮንፊደንስ፣ በቃ ኑሮህ ምናምን እንደዚህ በኮንፊደንስ ህዝቤን ሁሉ የምታተራምሰው ማለት ነው። እና ምችት ይበላ ይሄኔ፣ አባት፣ እንድትከበር እግዚአብሔርን ፍራ። የሚያስከብር እግዚአብሔር ነው። እግዚአብሔር ሲያከብርህ አንተ ትከበራለህ። እግዚአብሔር ግርማ ሞገስ ሲሰጣችሁ፣ እግዚአብሔር ግርማ ሞገሱ ሲደፋባችሁ፣ የሰው ክብርም ታገኛላችሁ። አንዳንድ ሰው አለ አይደለ፣ ባይዘወይ ማለት ነው። የሆነ ቆሌ ቢሰው እውነት፣ የሆነ ቅልል ሰታወት፣ የሆነ ቆሌ ቢሰው የሚባል አለ። ምንም በቃ እንትን የሌለው የሆነ ቆርቆሮ እንትን የሌለው ማለት ስታዩት ራሱ በቃ እንድታከብሩት የማይጋብዛቸው ሰው ማለት ነው። ያ ምንድን ነው? እግዚአብሔር ግርማ ሞገስን ከእግዚአብሔር መንገድ ስንርቅ፣ ከእግዚአብሔር ቤት ስንርቅ፣ ከሃይማኖታችን ስንርቅ ባዶ ነው የምንሆነው፣ ቀፎ ነው የምንሆነው፣ ቆርቆሮ ነው የምንሆነው። እግዚአብሔርን ነው የምላችሁ በጣም የሚገርመው ነገር፣ እኔ በቃ በብዙ ጊዜ ስለማይ ነው ከሃይማኖታችሁ ብዙ ጊዜ አትራቁላ የምለው በምክንያት ነው። እንደው እንደው እህቶቼ እንደው አንድ ነገር እስኪ እንደው ጻፉልኝ ኮሜንት ላይ እስኪ እንደው ደሞዛችሁን ተቀብላችሁ የት የት እንደሚገባ ጠፍቶባችሁ አያቅም? በቃ ብትንትን ብሎ አስራ አምስት ቀኑ ሳይደርስ በቃ የት እንደገባ የማታውቁበት እንትን የለ? ለፍታችሁ ዓመት፣ ሁለት ዓመት፣ ሶስት ዓመት ሰርታችሁ አካውንታችሁንስ ግን ስታስቡት ባዶ ሆኖባችሁ አያቅም? ይሄ ይሄ ምንድን ነው በረከት ማጣት ከቤታችን ከቤቱ መጥፋት በቃ መቅለል ነው ታውቃላችሁ በቃ ቅልል ብለናል እኛ ባዶ ሆኑናል ለምን ከቤቱ ርቀናል እና እግዚአብሔር ሁላችንም ከቤቱ አያርቀን ወደ ቤቱ እንድንገባ እሱ ይርዳል እውነቴ ነው እኔ ሙስሊም ክርስቲያን እያልኩ አይደለም ሁሉም ሃይማኖት በየሃይማኖቱ ይጽና የእውነቴ ነው የምላችሁ በየሃይማኖታችሁ ጽኑ ጸሎት አድርጉ ዱአ አድርጉ አረብ ቤትነን ምናምን ብላችሁ ቅመሞች እንትን እንዳትሉ ማለት፣ እግዚአብሔር ቦታና ቦታና እንትን አይመርጥም። ማለት ያላችሁበት ቦታ ለምሳሌ ማታ ተኝታችሁ እስቲ ለአሁን አንዳንድ ጊዜ ኦርቶዶክስ የሆናችሁ ሰዎች ልክ እንደ ሙስሊም ሆናችሁን አደለ ሙስሊም ቤት የምሰሩት ያ ግን መኝታ ክፍላችሁ ከገባችሁ በኋላ ማንም የሚቆጣጠራችሁ የለም። እዛ ገብታችሁ ጸሎት ማድረግ አምላኬ ይቅር በለኝ፣ ይህን ስላደረግኩ ክጅሃለሁ አለው ይቅር በለኝ አምላኬ። ያው እንግዲህ ሙስሊም መስሎ መስራት ማለት ያው ክደት ነው። ዞሮ ዞሮ ሃይማኖታችንን በልባችን ባንክ ደውም በልብሳችን ግን እነሱን መምሰል ለመኖር እየተሞከረ ነው። ገባችሁ? ይህን ደግሞ ፈጣሪ ይረዳል፣ እግዚአብሔር ይረዳል። እሱ እንደ ሰው አይደለም፣ ልብን የሚመረምር አምላክ ነው። ስለዚህ እሱ ይረዳችኋል። እንደዛም ሆናችሁ ራሱ ጸሎት ብታደርጉ ማለት ነው።